እኔ አሁን ላይ ዝም ብዬ ሳስበው የአብርሽና የሩታ ትዳር የሆነ እቃቃ ጨዋታ እየመሰለኝ ነው እግዚአብሔርን ለዚህ ንግግሬ በጣም ይቅርታ አድርጉልኝ እንዴ በዚህ ልክ እናንተ ምንድን ነው እያደረጋችሁ ያላችሁት ኧረ በስመ አብ ደግሞ በዛ ላይ የሩታ ድፍረት የኔ ውድ ወንድ ልጅ በክብሩ ቀልድ አያውቅም በክብሩ አይደራደርም ምንም እንኳን ቢወድሽ ቦታ ቢሰጥሽ ቢያከብርሽ አንዴ ሁለቴ ሊታገስሽ ይችላል የዝህን ያክል ግን በድፍረት ሴት እኮ ነሽ፣ ሴት ነሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብሳለኝ ብያላችሁበት ላይክ ሼር አድርጉ፣ አሳብ አስተያየት ኳለ በኮመንት አስቀምጡ። እንግዲህ ሩታዬ ከአዲስ ጓደኛ ይዛ ነበረ። ነገር ግን ከሱ ጋራ ቀጣይነት እንዲኖራት እንግዲህ እቃዋን ከቤት ማውጣት እንደነበረባት ምናምን ነገር ያው ተወሰነች፣ ነገር ግን ይሄንን ስትወሰን ግን ልጁን ቤት ይዛ መሄድ እንደፈለገች። ይሄን ነገር ደግሞ አብርሽ አይደግፈውም። አብርሽ አይደለም እኛም አንደግፈውም። ለምን አብርሽ ባሏ ነው። ተጋብተዋል። በሰርግ ነው የተጋቡት፣ አይተናል ሲጋቡ። ከዛም አልፎ ደግሞ የልጁ አባት ነው። እርጉዝ ነኝ ብላ ተናግራለች፣ ወይንስ ልጁ የተረገዘው ከሌላ ነው? አልገባንም። ይሄ ነገር ግልጽ ይደረግልን። እርግዝናው ደግሞ የሆነ ቦታ ላይ ውሸት ነው ሲባል ሰማሁኝ። ምንድን ነው እዚህን ያክል? እሺ፣ ችግር የለውም ካልፈለገች ከአብርሽ ጋር ቀጣይነት ህይወትን መኖር፣ የራሷን እቃ ራሷ ሄዳ ማውጣት ሲገባት ይሄ ትናንት ያወቀችውን ወንድ ቤት ጎትታ ይዛ መሄድ፣ ምንም ይሉት ነው? ባልሽ እኮ ነው። አይደለም ባልሽ፣ ፍቅረኛሽም ይሄን ነገር አይፈቅደውም እንዴ። ወንድ ልጅ እኮ ነው፣ ይቀናል። እሱ መቅናቱን ትተሹ፣ በክብሩ ቀልድ ያቅም ይው። አንዳንድ ጊዜ ራሳችንን ህይወት ራሳችን የምናበላሽ ሰዎች አለን። ከወንድ እኩል ካልተፎካከርኩኝ፣ ከወንድ እኩል መፎካከር የምንፈልግ ሰዎች አለን። ይሄ ዋጋ ያስከፍለናል። ከወንድ እኩል የምንፎካከር ከሆነን እንዴ ወንድ ልጅ የፈለገውን ነገር ማድረግ ይችላል፣ እኔም ማድረግ ይችላለሁኝ ብለን የሆነ ራሳችንን የምናሳምነው ነገር አለ። ኖ እንደዛ ማለት የለብንም። ማድረግ እንችላለን። ነገር ግን እኔ ከወንድ እኩል መፎካከር የለብኝም። ለወንድ ልጅ ለባሌ ክብር ልሰጠው ይገባል። ለባሌ የሚገባውን ክብር መስጠት አለብን ብለን ማሰብ አለብን። ነገር ግን ሁሉ ጊዜ እሱን ክብር ዝቅ የሚያደርግ ነገር፣ አሁን እሷ ያንን ወንድ ቤት ይዛ ሄደች። ቤት ይዛ ስትሄድ አብርሽ ልክ እንደወንድ አልተቆጠረም። ምንም ነገር እንደማያደርግ ነው የተቆጠረው ማለት ነው። አለ የለ እንደ ህፃን ልጅ ነው የታየው። እንደ ወንድማ ቢቆጠር ኖሮ እጁን አንጠልጥላ ቤት ይዛ ትሄድም ነበረ። እንደ ወንድ ብትቆጥረው፣ እንደ ወንድ እንደ ህፃን ልጅ ነው የቆጠረችው። ይሄ በጣም ትልቅ ኤክስ ሩታ ማለት ነው፣ ትልቅ ስተት። አይኖ አብርሽ እንደሚወድሽ እናቃለን። ይኸውልሽ፣ የሚወድ ሰው አይጠላም ብለሽ አስበሽ ከሆነ ይጠላል፣ የሆነ ሰዓት ላይ ይጠላል። አንቺ እያሰብሽ ያለሽው አብርሽ መቼም አይጠላኝም፣ ይወደኛል፣ እኔ በሱ ልብ ውስጥ አለውኝ። ታይ እንጂ አንድ ቀን ከልብ ውስጥ ጎትቶ ያወጣሻል። ሁሌ ጊዜ ሲወድሽ አይኖርም። ልቡን እያደማሽ እዚ ጋ አሁን ለምን ይመስልሻል? ራሱን ስትወደቀው ሰውየው ስለገፈተረው ምናምን አይደለም፣ ደንዝዟል ይዘሽው ስት መጪ መጀመሪያ ቤት ውስጥ ማስገባት አልፈለገም ሰውየውን ከዛ ሲቀጥል ደግሞ ደንዝዞ ነው እያወራ ያለው በቃ ተናዷል ንዴት ውስጥ ነው በቃ ተቀያይሯል ገብቶሻል እዛ ጋር ነፍሰ ጡር ስለሆንሽ ምናምን ታግዞች ሊሆን ይችላል ዝም ዝም ያለው ተናግሯል አትገባም ብሎታል በቃ ከአቅሙ በላይ ስለሆነበት ነው በድፍረት ነው የገባው። ሰውየው ራሱ እና ከአቅሙ በላይ የሆነበት በቃ እንደ ተናቀ ተሰማው። በቃ ይሄ ተደፍር ያለሁኝ ተናኩኝ፣ በቃ በገዛ ቤቴ የሚል ነገር አለ። ወንድ ልጅ ነው። እልትንትን አለው እሱን ነካ ሲያደርገው ወደቀ። አይወድቅም ነበረ፣ ነገር ግን ደንዝዟል። ከራሱ ጋር አይደለም። ድንጋጤ ውስጥ ነው። ይሄ ልጅ አንድ ነገር ቢሆን ለዘላለም አይጠጥተሽም እንዴ ሩታ። እያደረግሻልሽው የህፃን ልጅ ስራ ነው የሚያከብርሽን ባልሽን ብታከብሪ ብትኖሪ ጥሩ ነው። አይኖ አብርሽ ስህተት አለበት፣ ከድሮ ፍቅረኛ ጋር ተገናኝተው ያለውን ነገር ግልጽ ግልጽ ለማድረግ አውርተው ነበረ። ከዛ ባለፈ ምንም ነገር አላደረገም፣ ከእሷ ጋር ምንም ያደረገው ነገር የለም ስናውቅ። ነገር ግን አንቺ በዛ የተነሳ እዚ ደረጃ መድረሱ ልክ አልነበረም። በቃ ይቅርታ አለሽ አይደለ እንዴ ስንት ጊዜ ይቅርታ ጠየቀሽ ይቅርታ ይቅርታ ይቅርታ አለሽ ወይንም አንቺ ምን መሰለሽ እያደረግሽ ያለሽው እኔ እንደተረዳሁትኝ ከሆነ የፈለግኩትን ነገር ባደርግ አብርሽ ጥሎኝ አይሄድም አቃለው የአብርሽ ልብ ብለሽ ነው እያሰብሻል ታይ እንደዛ አይነቱን ሀሳብ ወደ ኋላ ትተሽ ህይወትሽን ብትኖሪ ጥሩ ነው እውነቴን ነው ነገሮች ሲደራረቡ ሲደራረቡ ሲደራረቡ ተስፋ አይቆርጥም አይጥለኝም የሚለውን ነገር አታስቢ እናት አባትም ራሱ አስራ ስምንት ዓመት ከሞላ አውጥቶ ይጥላል። እንኳን ያገባሽ ባለ ሽቅረና ማለት ነው። ምክንያቱም ሰው በራሱ ካላሰበ ህይወቱን መኖር ካልቻለ ባግባቡ ዝም ብሎ ሸክም ሆኖ መኖር የለበትም አይደለ እንዴ? ከራሱ ጋር መግባባት የሚችለውን እንደራሱ ራሱ የሚሆንለትን ሰው ነው የሚመርጠው። ማንንም ሰው ቢሆን ሁል ጊዜ የሚያስከፈውን የሚያስጨንቀውን የሚያስደብረውን ሰው አይመርጥም ማንኛችንም ብንሆን ማለት ነው። እና ሩታ እያደረግሻለሻቸውን ነገሮች ቆም ብለሽ ብታስቢ ጥሩ ነው። ህይወትሽ ላይ ዋጋ የሚያስከፍልሽን ነገር ነው እያደረግሻለሽው፣ እንደኔ እንደታየኝ ማለት ነው። ነገር ግን ደግሞ ውሳኔው ያንቺ ነው። እኔ የዛን ያክል ወሳኝ አይደለኝም። ግን ዳር ሆነን ለተመልካች በጣም የሚያስጠላ ነገር ነው። እዚ ወንድ ልጅ ቤት ጎትተሽ እንዲ ሴት እኮነሽ ሴት ልጅ እኮነሽ እንዲ ወንድ ልጅ እንኳን ሴት ልጅ ቤት ይዞ ሲመጣ እንዴት እንደዛ አደረገ ሆሆ ይባላል እንኳን ሴት ልጅ ማለት ነው እንዲ አስባችሁታል እንዴ ሩታ ፉክክር ነው ያዘችው ጭራሽ ፉክክር ማለት ነው የፉክክር በርሳ ይዘጋደራሉ እና አሪፍ አይደለም እያደረግሽ ያለሽው። አሪፍ የሚሆነው ባልሽን አክብረሽ ቤትሽን አክብረሽ እንደ ሴት ልጅ ድሮ ድሮ የምናቃት ሩታ ሆነ ስትኖሪ ነው እንጂ። ምናልባት አብርሽ ይሄንን አድርጓል አንቺም አድርጊ ስላልንሽ የእውነት መስሎች ከሆነ ሩታ ተሳስተሻል። ሩታ ሂጅበት የሚሉሽ ሰዎች ካሉ በጣም ተሳስተሻል። እውነቴን ነው የምልሽ ህይወትሽን እንትናለለ ራስሽን እንድትጠይው እያደረጉች ነው እነዚህ ሰዎች እንደዚህ አይነት ምክር የሚመክሩች ሰዎች ማለት ነው። እና እኔ ይህንን ነገር ሰፖርት አላደርገውም በጣም ስተት ነው። አብርሽ የምር አሁን ላይ በጣም አሳዝነኝ ከሚባለው በላይ ማለት ነው። ምክንያቱም ሩታን አክብሯታል፣ ወዷታል፣ ብዙ ነገር ሆኖላታል እና እንደ አብርሽ አይነት ብረት የሆነ ወንድ የለም። አብርሽ እኮ በተፈጥሮ ራሱ በተፈጥሮ ሰውነቱ ራሱ አፍህ ተብሎ ተሰድቧል በሩታ ምክንያት። ሩታን የሆነ ጊዜ ሳቆላባ ብዛት ማለት ነው ያልተሰደበው ስድብ የለም። አብርሽን ማደንቀው አንድ ቀን ወጥቶ ተሰደብኩኝ ብሎ አፉን ከፍቶ አያውቅም። አብርሽ ከልቡ ወንድ ነው፣ ከልቡ ወንድ ነው። ነገር ግን አንቺ ይሄንን ከልቡ ወንድ የሆነን ወንድ እየናቅሹ እያስናቅሹ ነው ያለሽው። አስቢበት ሩታ። ንቂ ንቂ